ሁለተኛ ጥያቄ የነበረኝ እኔ ግራ ገብቶኝ የመጣውን ለመጠየቅ እንቅልፍ አልወስደኛል። ቅያማ ቀን ሲሆን ለእያንዳንዱ ሙስሊም አላህ ወይም አንድ አይሁድ ወይም አንድ ክርስቲያን ወይም አንድ ሙሽሪክ ሰጥቶ ይሄ ከጀሃነም ማዳኛህ ቤዛህ፣ ክፍያህ ነው በማለት ይሰጠዋል። አላህ እኔን ምሮ ወደ ጀነት ማስገባት እየቻለ ሆነ ካፍር ወይም ክርስቲያን አይሁድ እና ሙሽሪክ ጠርቶ አምጥተው እና ይህንን ወስደህ ጀሀነም ግባ ስትባል ነው። ይሄ በኔ በኩል ክፍያ ብልህ ክፈለው እሱ ወደ ጀሀነም ይገባልሃል ብሎ ሲሰጥ ማለት አላህ ስብሃነ ተዓላ እኔን ምሮ ጀነት ማስገባት አይችልም። ቅዱስ ቁርአን ላይ ኢስላም ጄነት ይገባል የሚል ቦታ ስለሌለ። ከክርስቶስ ፍቅር ማን ይለየን? ክርስቶስ ፍቅር ራብ፣ ስደት፣ መከራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም! የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደምንቆያችሁ፣ እንደምን እስከዚህ ሰዓት ደረሳችሁ? እኔ አለው እግዚአብሔር ይመስገን። ለዚህ የዩቲብ ቻናል አዲስ የሆናችሁን የሶስ እና ካሱ እባላለው። የየቱ ዋደ ቤተሰብ የሚል የዩቲብ ቻናል ነው። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ በጣም በጣም ነው የማመሰግነው። ቪዲዮውንም ከመጀመራችሁ በፊት ላይክ ስለምታደርጉልኝ አመሰግናለሁ። በዛሬው ቪዲዮችን ብዙ ጥያቄዎች እየተነሱ ነው እና እፎይ ባነሳው መሰረት ብዙ ሙስሊሞች ብልጥ የሆነ ሰው እንዴት ነው፣ ከምን አንጻር ነው እንዴት ሊልቻለ ብለው ብዙ መጽሐፋቸውን የሚገልጡ ሙስሊሞች እየተገኙ ነው። ነገር ግን አንዳንዶቹ በንግግርም የማያምኑት ወደ ጸብ የሚፈልጉ ወደ ጸብ ላይ ናቸው እና አንዳንድ ደግሞ ብልጦቹ ተጠቅመውበት ተቀይረው የመጧሉ። አሁን ደግሞ ጥያቄ ጭንቅላት ላይ ጥያቄ ከመፍጠር ነው የሚጀምረው እና ከዛ በኋላ የማይቀበሉት ነገር ካለ መውጣት ነው እና ጥያቄ የተፈጠረባቸው ሙስሊሞች አሉ። ታኩር ሁላችንም በቲክቶክ ላይ የምናውቀው ልጅ አለና እሱ የጠየቀውንም ጥያቄ እናያለን። እስከ ቪዲዮ መጨረሻ አብራችሁ እንድትከታተሉ በስት እናጠይቃቸዋለሁ። ይህ ቪዲዮ ለብዙዎች እንዲዳረስ ላይክ እና ሼር እያደረግን እንጀምር ወደ ቪዲዮ። አንድ ጥያቄ ነበረኝ። እኔ ግራ ገብቶኝ ነው የመጣሁት ለመጠየቅ። እንቅልፍ አልወስደኛም። ጠይቅ የውድ የነቢያችን እናትና አባት የት ነው ያሉት? ከአህልል ፈትራ ናቸው። ከአህልል ፈትራ ማለት ነው። ያለፈው እንግዲህ ጥያቄ ጠየቀ። ምን አይነት ጥያቄ ጠየቀ? የነብያችን እናትና አባት የት ነው ያሉት? የሚል ጥያቄ ጠየቀው። ውስታዙ ልክ መሐመድ ቀጥታ ተጠይቆ ቀጥታ የመለሰውን መልስ ሳይሆን እየመለሰለት ያለው ከኪሱ ማብራሪያ አውጥቶ የራሱን ማብራሪያ ጨምሮ ይነግረዋል ማለት ነው መሐመድ ግን አባት የት ነው ያለው ተብሎ ሲጠየቅ ምን ብሎ ነው የመለሰው? ሳሂ ሙስሊም ሁለት መቶ ሶስት ላይ አባት ያላ መልክተኛው አባት የት ነው ያለው ሲል አባቴ ጀሀነም ነው እሳት ውስጥ ነው ብሎ መልሷል። ይሄን ቀጥታ ነው እንግዲህ መመለስ የነበረብህ። ከኪስ እያመጣ ማብራሪያን ትሰጣለህ። በርግጥ አንተ ሰማዩንም ምድር ነው ብትላቸው ሰዎች ይቀበሉሃል፣ አንተን ማለት ነው። ነገር ግን የሙሐመድ አባት ጀሀነም ውስጥ ነው ያለው፣ ያለምንም አከራካሪ ራሱ ሙሐመድ ጀሀነም ውስጥ እሳት ውስጥ ነው ብሎ መልሷል። ጣዖት አምላኪ ነበረ፣ አብደላ የሙሐመድ አባት አብደላ ጣኦት አምላኪ ነበረ ለጣኦት ይገዛ ነበረ አብደላ የስሙ ትርጓሜንም ስታዩት ደግሞ የአላህ ባሪያ ማለት ነው አብደላ ማለት ይህ ማለት ከስሙ የምንረዳው ደግሞ አብደላ ይገዛው የነበረው ጣኦት አላህ የሚባል እንደሆነ እንረዳለን ማለት ነው ምክንያቱም የስሙ ትርጓሜ ምንድነው የአላህ ባሪያ የሚል ነው ስለዚህ የአላህ ባሪያ ከሆነ ይህ አብደላ ደግሞ ምን ያደርግ ነበር ለጣኦታት ይገዛ ነበረ ስለዚህ የሚገዛው ጣኦት አላህ የሚል ስም እንዳለው እንረዳለን ማለት ነው። ከመሐመድ አባት ስም በራሱ የምንረዳው ይሄ ነው። ሲቀጥል ደግሞ አላህ የሚባል አካል በነቢያት በሐዋርያት የማይታወቅ እንደሆነ በዚህ ራሱ መረዳት ይቻላል። ያው እንግዲህ እንደተከታተለው ነው ብዙ ጥያቄዎች እየተፈጠሩባቸው ነው እና ታኩርም የጠየቀው ጥያቄ ይህንኑ ነው። እናም ደግሞ እሱ ነው ማለት ነው ሁሴን የሚባለው እንዴት እንዴት አድርጎ ወደ ሌላ በራሱ በራሱ አካሄድ ነው እና መጽሐፉ ወይም ደግሞ ቁርአኑ ላይ ያለው ትክክል ስላልሆነ በራሱ ነው ሊመልስለት ያለውና ከዚህ በፊትም አንድ ወንድም ከዛ ከራሳቸው የሆነ አሁንም እዛው ያለ ልጅ ግን ሁልጊዜም ቢሆን ጥያቄ የሚፈጠርበት አልቀበልም የሚል ልጅ አለና በዚህ ጉዳይ ላይ ምን እንዳለ አይተን መለስ

ለእያንዳንዱ ሙስሊም አላህ ወይም አንድ አይሁድ ወይም አንድ ክርስቲያን ወይም አንድ ሙሽሪክ ሰጥቶ፣ ይሄ ከጀሃነም ማዳኛህ ቤዛህ፣ ክፍያህ ነው በማለት ይሰጠዋል ይላል ሐዲሱ። ይሄ ሶሒህ ተብሎ የመጣ ሐዲስ ነው። ሙስሊምም፣ ኢብኑ ማጃም፣ ኢማሙ አህመድም የዘገቡት ሐዲስ ነው። አስቡት አንድ ሰው እኔ ሙስሊም ነ። ብዙ ወንጀሎች አሉብኝ፣ ብዙ ኃጢአቶች አሉብኝ። ቂያማ ቀን አላህ እኔን ምሮ ወደ ጀነት ማስገባት እየቻለ ሆነ ካፍር ወይም ክርስቲያን፣ አይሁድ እና ሙሽሪክ ጠርቶ አምጥተው እና ይህንን ወስደህ ጀሃነም ግባ ስትባል ነው፣ ይሄ በኔ በኩል ክፍያ ብለህ ክፈለው እሱ ወደ ጀሃነም ይገባልሃል ብሎ ሲሰግድ ማለት አላህ ስብሀነ ተዓላ እኔን ምሮ ጀነት ማስገባት አይችልም። ያ እንግዲህ እንድትከታተልነው ነው። ቀጥታ እነሱ ጋር ሰው ሲሞት ወደ ገነት ሳይሆን መልካምም ሰራ መጥፎም ሰራ ወደ ገሃነም ነው እና የሚገባው። እዛው ላይ ነው እንትን የሚለው ይሄ ነገር ነው ጥያቄ እያስነሳባቸው ያለው እና ከዛም ደግሞ ወጥቶ እንደዚህ አይነት ነገር ቀጥታ ጽድቅ ከሰራሁኝ ቀጥታ ወደ ገነት መግባት እየቻልኩኝ ለምን በገሃነመ እሳት እቃጠላለሁ ብሎ ቀጥታ የመጣ ወንድማችን አለና እሱን ደግሞ እንስማው። አሰላሙ አለይኩም የሰላም አለቃ የሆነ የኢየሱስ ክርስቶስ ሰላም እና ጸጋ ይብዛላችሁ። እስልምና የለቀቁበት ነገር ልንገራችሁ። አንደኛ ላይ ሱራ መይረም 19 ቁጥር 71 ላይ ከእናንተ ወራጅ እንጂ አንዳስቶ አይቀርም ይላል። ወራጅ ወደ ገሃነም ነው የሚወርዱት። ስዱዳቸው እቺ ነገር እስከምትቀር ድረስ ገሃነም ውስጥ ገብቶ አንድ ሙስሊም ተቃጥሎ ጀነት ገባሎ ብሎ ተስፋን ይዞ ነው የሚሄደውና፣ ሁለተኛ ደግሞ ሱራ 779 ላይ ወለ ቀዘርና ለጀሃነም ከቲረ ሚለል ጂኒ ወል ኢንሲላል ከሰዎችም ከጋይኖችም በእርግጥ ለጀሃነም ፈጠረናል፣ ብዙዎችም ጋላ ያለምን ይፈጠሩ ለጀሃነም እንዲገቡ ነው። መጽሐፍ ቅዱስ ሲናገር ግን አንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ እናንተ በእግዚአብሔር ልጅ የምታምኑት የዘላለም ህይወት እንዳላችሁ እንድታውቁ እንን ጽፍላችኋለሁ ይላል። እና የዘላለም ህይወት የሚገኝበት በእስልምና አንድ ሰው ተስፋ የለውም። የዘላለም ህይወት መኖሩን ብትነግረው አንድ ሙስሊምን የት ነው የምገባ ብለው ብጠይቆ አላያቃል ይላል። ከዛ ወደ ዘላለም ህይወት አንተን የወደደ ወደ ክርስቶስ ነው። ኢየሱስ ይወዳችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣውበትን አንድ ሁለት ምክንያት ይነግራችኋል። እሱም ቅዱስ ቁርአን ላይ ኢስላም ጄነት ይገባል የሚል ቦታ ስለሌለ፣ ሁለተኛ ነቢዩላ ሙሐመድ ራሱ ለተከታዮቹ እኔ ራሴ አላውቅም ስላለ ወደ እውነቱ ወደ መንገዱ መጥቻል። አዲስ ህይወት አግኝቸዋል፣ የዘላለምን ህይወት አግኝቸዋል። ኢየሱስ ደግሞ እንዲህ አላቸው ለተከታዮቹ እኔ እሄዳለሁ አለ፣ ስፍራ ያዘጋጅላችኋለሁ አለ። እኔ ባዘጋጀውላችሁ ስፍራ ለዘላለም ትኖራላችሁ ስላለ ዮሐንስ ወንጌል ምዕራፍ 14 ከቁጥራን ጀምሮ እንደዛ ስል አሃ መንገዱ ወዴት ነው ብሎ ሲጠይቁ እንዲህ አላቸው፣ ታውቃላችኋል። ያም መንገድ እኔ እውነት፣ እኔ ህይወት፣ እኔ ሰላም ነኝ፣ በእኔ በቀር ወደ አብ የሚደርስ የለም ስላለ እርግጠኛ ሆኖ ማለት ነው። ስለዚህ እርግጠኛ ወደሆነ መንገድ መጥቻለሁ ማለት ነው። ያው እንግዲህ ወንድማችንን እንደተከታተልነው ነው። እንኳን ደህና መጣ ልለው እወዳለሁ። እናንተም እንኳን ደህና መጣ በሉት። በቤቱ የያጽናክ እንደዚህ ብዙ ጥያቄዎች ሲፈጠሩ ንግግርን በንግግር ምን ማለት ነው እንጂ ይሄ ወደ አልተፈለገ ወደ ግድያ፣ ወደ ለምን ወጣችሁ፣ ለምን ጠየቃችሁ፣ እንዴት ተጠየቀ ምናምን ማለት ተገቢ አይደለም። እንደዚህ ተጠያይቆ ያልገባን ነገር ካለ ወይም ደግሞ ያልተመቸ ነገር ካለ ወደ ሌላ መቀየር የሰው ልጅ ነፃዊ ፍቃድ ነው እና ምንም እንትን የሚል ነገር የለም። እንደዚህ ወደ አጓጉል ነገር መሄድ ጥሩ አይደለም። እነዚህም ወንድሞቻችን ያልገባቸው ነገር ነው እየጠየቁ ነው። ከዛ ይሄኛው ደግሞ ያልገባው ነገር ስላለ ቀጥታ ቀጥታ ወደ ገነት መግባት እየቻለ ለምን በገሃነመ እሳት እቃጠላለሁ ብሎ ነው የመጣው። ወደ ትክክለኛው መንገድ እግዚአብሔር መርቶ ካል ወንድማችን በቤቱ ያጽናክ። እናም ደግሞ እፎይን ተከትለው የእፎይን ትምህርት ቲክቶክ ፕላትፎርሙ በራሱ አሪፍ ለተጠቀመበት ሰው በአሪፉ የሚቀይር ነውና ብዙ የተቀየሩ ልጆች አሉ። እነዛን ልጆች አይተንም መለስ። አንድ ሰው ክርስቲያን ሞቶ ቀብር ሄደ ምን ብሎ እየዘመሩ እንደነበር ታውቃለህ? ብይክና ሰማይ ብያበራበራን ገማደኒ አችገሉ ቦረብዲ ቀምና አችገሌ አረባበና አሜን። ይህንን መዝሙር መቃብር ላይ ነው ስትዘመር የሰማሁት የክርስቲያን ለቅሶ ቤት ለመጀመሪያ ጊዜ ያስደነገጠኝ ነበር። ምክንያቱም እንዲህ አይነት ተስፋ በእስልምና ውስጥ ሊኖር የሚችልበት እንዶ እንደ ወንጀል ነው የሚቆጠረው። ሰዎች ሊገቡበት የሚጋጋጡትን የሚመኙትን ሀገር መንግስተ ሰማይን ሀገሬ ብሎ ነው የሚጠሩት። ብይከና ሰማይ ማለት ሀገራችን በሰማይ ነው ማለት ነው። ብየ በረበራን ገመደን ማለት ለዘለዓለም የምንደሰትበት ስፍራ ብሎ ይዘምራሉ። በጣም የሚገርም ነገር። በምን እርግጠኝነት ነው ሀገሬ ነው ብሎ ያንን ሀገር የሚጠሩት ብዬ ነበር የማስበው እና እነዚህ ሰዎች ተስፋቸው ከኛ ይሻላል። አምላካቸውን የሚያዩት እንደ አፍቃሪ ነው። ምንም እርግጠኛ የሆንኩበት ነገር የለም እስካሁን እያልኩ እያልኩ እያልኩ እያልኩ እያልኩ እነዚያ ጥያቄዎች ሳይመለሱልን ቀሩ። ሌሎች ጥያቄዎችን ደግሞ ከየት እንደሚያመጡ አላውቅም። በሰት ሌሎች ጥያቄዎችን እያመጡ እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። የሚናገራቸው እኔ ውሸት ነው እንዳልል ቁርኣን ላይ ታፍሲር ባላረግም ሼኮች በጣም ትላልቅ ሼኮች ድዋ በሚደረግበት ሰዓት ቁጭ ብዬ አዳምጬ የተናገሩኝ ብዙ ነገሮች እሱ መልሶ እየተናገራቸው ነው። እና ደግሞ ቁርአንን ደግሞ ፍቺ ያደረጉ በጣም ትላልቅ ዑለማዎችም አሉ። ከዛም አልፎ ደግሞ ተፍሲር ያደረጉ ተፍሲራትን እንትን ያሉ ሰዎች የፈሰሩትን መልሶ ሲናገር መጨረሻ እኔ እንደውም የምሩን በቃ ከመውደድም አልፎ ራሴ ወደ ለመጠየቅ መሞከር ሞከር ጀመርኩኝና አጋጣሚ አንድ ሼክ እዛው ጅጅጋ እዛው ክላስ ስር ምናምን ስማር ሼክ የሆኑ ልጆች አሉ። ማለት እውቅና አሁን ቀልጠፍ ያለው ጥያቄ በቃ ሆነብኝና ኢየሱስ ክርስቶስን ከዛ በፊት እየመጣ ያለው ነገር ሁሉም ጋር አለ። ነብያቶች ሁሉ ደግሞ ስለ ነቢዩ ኢሳን ተናግረዋል፣ ስለ ኢየሱስ ማለት ነው። ግን የመሐመድን የሚጠቅስ ነገር የለም። ሲያወሩም አልሰማውም። ይህ ነቢይ እንዲህ ብሏል፣ ስለ ነቢዩላህ መሐመድ እንዲህ ብሏል የሚባል ነገር የለም። እነዚህ እነዚህ ነገሮች በቃ ግራ እያጋቡ መጨረሻ ላይ የኢየሱስ ክርስቶስን የስቅለቱን የሱ መከራ ሁኔታ በቃ እኔ መገንዘብ ጀመርኩኝ። ከዛ ልጅቷን በምትልክልኝ ጓደኞችን በሚያወሩት ቲክቶክ ላይን በማየው አልፎም ዩቱብ ላይ እየገባው ረጅም ደቂቃዎችን ማዳመጥ ጀመርኩኝ። እንትን ቤተክርስቲያን መጥቶ ጉባኤ ምናምን በሚካሄድበት ሰዓት ገብቼ ማዳመጥ ጀመርኩኝ። እውነት ነው የሰው ልጅ በሚናገረው ውስጥ እኔም ማንኛውም የሃይማኖት አባት አይሳሳትም አለ ሰው ስለሆነ ይሳሳታል እና የእሱን ስህተት አይደለም የማየው መጽሐፉ ብሏል የሚለውን ብቻ ነው የምከተለው ገባ መጽሐፉን እንትን ካነበቡ በኋላ ፍቺ ከሰጡ በኋላ አስቀጥሎ የሚናገሩት ነገር አለ እሱን የሚናገረው እሱ ነው መጽሐፉ አይደለም መጽሐፍ ቅዱስ አይደለም እኮ የመጽሐፍ ቅዱሱን ተናግሮ ካነበበ በኋላ እሱን ደግሞ ጨምሮ ሰውን በሚገባ መልኩ ያስረዳል እኔ እሱን ትቼ የምከተል የነበረው መጽሐፍ ቅዱስ ያለውን ብቻ እሰማና በቃያችን ይዤ እገባለሁ ከዛ የኢየሱስ ክርስቶስን ስቅለት አሁን እንዳልኩ ልጁን ትምህርት ቤት ውስጥ ጠየቅኩት ትንሽ ከኔ ከፍ ስለሚል እምነቱም የቆየ በደም ተፍሲሩም ስለሚችል ጠየቅኩት። ሶማሌ ነው አማርኛ ግን ይችላል። መሐመድ ይባላል ልጁ። ጠየቅኩት፣ ስጠይቀው ቀጥታ ነው በቃ እዚህም እንደተማርኩት ነው ፍቺ የተሰጠኝ። ከባ ነብዩ ለኢሳ ለቀጣማል። ሊገሉት አይሁዶች ሊገሉት ሲከተሉት ሲያባሩት ሸሻቸው። ሲሸሻቸው በአንድ ባሪያ የሱን ፊት አስመሰለላቸው ወይም መሰለ ማለት ነው። የሱ ፊት በሌላ ሰው ተመሰለ። እና ሊቀጡት የነበሩት እሱ ከመጣታቸው በፊት ፈጣሪ አሳረጋቸው። ን አሳረገው ማለት ነው። ሕዝብም አላየም፣ ሰውም አላየም ማለት ሲያርግ እንኳን ፍንጭ የሚሰጥ ሲያርግ አይቻለው የሚል እንትን አልተሰጠበትም። አርጓል አለ። በሱ ቦታ ደግሞ አንድ ንጹህ ሰው ባሪያ ነው። አጥቶ ማለት ያጠፋ ሰው ነው። ከነሱ ከራሳቸው መሀል ሊገሉት ከሚከተሉት መሀል ነው ብሎም ማብራሪያ አልሰጠበትም። ከአንድ ባሪያ ከአንድ ሰው እንቱ ተመሰለ። እሱ ሙሉ መከራውን ተቀበለ፣ ተሰቃየ፣ መስቀሉንም ተሸከመ፣ በመስቀል ላይም ተሰቀለ። ነብዩ ግን አይደለም። ኖርማል ንጹህ ሰው ነው አሉ። እንዴት ነው ይህ ሁሉ ነገር ሲካሄድ አንዲት ነፍስ የፈጠረ አምላክ ይህን ሁሉ ምድር የገዛ አምላክ ስንት ነብያትን ከጉዳ አውጥቶ የለ እንደ ሲቃጠል የነበረውን እኮ በመላእክት ከእሳት እሱ ሳይቃጠል እሱን አሰርጎታል እነሱ አቃጠል ነው ብሎ ኖረ ብሏል ማን የተቃጠለው ነብዩ ነው ሌላ ሰው አይደለም እኮ ያ ነብይ ተብሎ የታላቁ ነው የተቃጠለው ሌላ ሰው አልተቃጠለም በሱ ቦታ ግን የነቢይ ላ ይሳ ቦታ ለምን ለሰው ሊተካ ቻለ? ለምን ፊት ሊያስመስል ቻለ? እነዛ ሰዎች ያ ሁሉ ህዝብ እንዴት እስኪ አሁን እኔ እንዴ ብዬ ነው ታዲያ ኦርቶዶክስ ተሳስቷል የሚለው እሱ ተሳስቷል ነው እንጂ የሚለው ሙሉ ኦርቶዶክሳውያን ፈጣሪ ነው እኮ ያሳሳታቸው ነው ማለት ያለብኝ ታዲያ። ይህን በቃ እኔም በጣም ትልቅ ጥያቄ ፈጠረብኝ። በቃ አሁን ከነ ማዳመጥ ጀመርኩን በስነ ስርዓት ክርስትና ህይወትን አልገባበትም፣ ገና አልተቀበልኩም። ከነ በስነ ስርዓት በቃ ማዳመጥ፣ ከክርስቲያን ልጆች ጋር መገናኘት፣ መዝሙረን ማዳመጥ፣ ተዋህዶ ፕሮግራም የሚካሄዱትን ልጆችን መከታተል ጀመርኩን። ቀጥታ ማለት ነው አባ ገብረ ኪዳንን በስርዓቱ እሷን በምትልክልኝ እኔም ደግሞ በሚለቁት ገና እንደተለቀቀ እያለሁ ቁጭ ብዬ ማታ ስገባ ቁጭ ብዬ ነው የማየው። እግዚአብሔርን ነው የምልህ ለዚህ እናቴ ምስክሬ ናት። እናት ነች ሄዷል ብላ እንደማትዋሽ እርግጠኛ ነኝ። ለዚህ እግዚአብሔርን ነው ለሊት ቁጭ ብዬ ማለት ከቤት ወጥቼ ዋይፋይ የግቢ የጎረቤት ስላለ የተከራየንበት ቤት ውስጥ ቁጭ ብዬ እስከ ዘጠኝ ሰዓት እስከ ስምንት ሰዓት ውጭ ይቀመጣል። ለምን መሰለህ? ቤት ውስጥ ገብቼ ማዳመጥ ከሆነ አይ መለሳ ናዴኖች እንድትከፋብኝ አልፈልግም ነበር። የወንድሜ ልጆች አሉ ህፃናት ምናን ነው እንዲከተሉ ጥ የሚፈልጉ ወንድሜ ያን ነገር እንዳይታወቅብኝ ውጭ እስከ ዘጠኝ ሰዓት ልክ እነሱ ሲመጡ እስክሮል አድርጌ ሌላ ነገር አያል የእነሱን ልክ ሰው ሲመጣ እልፍ ሲል ሶማሌ ስለሆነ የተከራየንበት ግቢ ልክ ወደ ውጭ ሲወጡ ሰው ወደ ሽንት ቤት ምናም ሲመጣ እልፍ አድረግና ሌላ ነገር አያለሁ። ኩሽና ገባለሁ ያው በቃ አባ ገብረ ኪዳን እንትን ካልኩ በኋላ ነገሮች እንትን ካልኩ በኋላ አሁን ወሰንኩኝ ለመነሳት ተደብቄ። ለጓደኞችም ለማንም ሳልናገር ለኦርቶዶክስ ያሆነም ጓደኞች አልተናገርኩም ለ ለማንም ማንም ሳያውቅ ኪዳነ ምሕረት ሄድኩኝ። ኪዳነ ምሕረት ሰፋ ስና እዛ ሄድኩኝ። ገብቼ አንድ ዲያቆን ትግል አገኘ ያስፈራት እየፈራሁ ከባውና ሙስሊም ነበርኩኝ ክርስትና መነሳት ፈልጌ ነው አልኳቸው። አየህ ትግል አያቆመኝ አናገረኝ እንዴት ነው የመጣኸው ምን አይተ ወደኸው ሰው ገብቶ ነው ምናምን ተጠየኩኝ አው በራሴ ፍላጎት ማን ነው እንትን ያለኝ የለኝኩ ይሄን ስለው እንግዲያውስ እዛ ጋር ይታይዋል አለኝ ልጆቹ የቆሙት ድና በእነሱ ጋር ተጠመቀ ሄድኩኝ እኔ በቃ ገብቻለሁ ነው ያመንኩት ገባ ካደለም እንዴት እንደምጠመቀ የክርስትናን አጠማመቅ ምንም የማውቀው ነገር የለም እሱ ላቁኑ በብልሃት ነው እኔ

ቤት ነው መጣው። ምንድነው ሰው እንስለኝ በቃ ተጠምቄ ወጣ። በጣም ደስ አለኝ። እኔ ተነሳው ማለት ነው። እኔ ክርስትና ተነስቻለሁ። በእኔ በጣም ብዙ ጊዜ ቤት እዛው ሚካኤልም ሄዳለሁ። ድጋሜ ደግሞ ኪዳነ ምህረትም ሄዳለሁ። ሶስት ወር እንደዚህ ሳለፈ አሁን ለጓደኞቹ ልነግር እባክህ ለኦርቶዶክስ ጓደኞቼ ያው ሰው እንዳያቅብኝ ስለምፈልግ ስራም ፈርኒቸር መስሊሞች ስለምሰራ ማንም እንዳያቅብኝ ብዬ ነው ያልተናገርኩት በሰዓቱ። አሁን ለጓደኞች ለመናገር ቋመቱ ቀደሳሌ እንዲ ለአንድ ክያ ለሚባል ልጅ ጓደኛ ነው በያጅ ነው። ይሄን ስለው እሺ እንዴ ደስ ይለኛል መጠመቅን እስካሁን እንዴት አልነገርከኝም? ነገ አብረን ሄደን መጠመቅ አልኩት። እሺ ደስ ይለኛል እኔንም ታበረታታኛል። እኔ እንደውም እየራኩ ነው ማቻ አላሰብኩም ገና

ጠየቀኝ። እንዴት እንዴት ነበር የተጠመቀው እስኪ ንገረኝ ብሎ ሲጠይቀኝ ነገርኩት። ሄርኩና በዚህ አንድ ጥቅ ላይ ቆመ ቄስ ነበረ እንዲህ እንዲህ ስለው ግባና አጣመቃለ። ኦኬ እሺ ጥሩ ነው። ግን እሱ በብልሃት እንድትማር ነው ያደረገህ እንጂ ክርስትና በጣም ያው ከልብህ ፈልገው አንድ ይገብታል ሆነሃል። ግን አጠማመቁ ህግና ስርዓት አለው እሱን የምታደርግበት ብሎ ከጓደኛው ጋር ዲያቆን አለ ዋሲሁን ይባላል። ዋሴን አናገረው። ደስ አላቸው ተነጋገሩና ቄስ ኔ የነፍስ አባት ይዛ ያለው ቄስ አዲሱን አናገሩልኝ ቄስ አዲሱን አናገሩልኝ። እሳቸው ችግር የለበትም በቤተሰብ ሁሉም ተምሯል፣ ጠየቁ። አዎ ችግር የለውም። በአሁን ላይ በራሱ እንጨት ቤት የሚል እየሞከረ በራሱ ሰርቶ እያገኘ ስለሆነ ቅድሚያም እየኖረው ስለሆነ በስርዓቱ እንዲመራ ብለን ነው አሉ። እሻ አሉ። ለምሳሌ የዛን ጽጌ ጾም ውስጥ እዛው ጽጌ ሌሊት የመጀመሪያ ዙር በህይወቴ እኔ ቤተ ክርስቲያን ውስጥ አደርኩ። እዛው ጽጌ እየተደረገ እንትን ጽናጽል ይዤ እንትን መቋሚያ ተሰጥተን ከጓደኛ ጋር ንስ ፎቶ ምናምን ይኖረዋል እሱ ጋር ጽናጽል ይዤ ይደክማል። እኔ አለመርኩትም። ከዛው ወሰደኝና ተኛ። አስር ሰዓት እስኪደርስ ከቅዳሴ በፊት ነው የምትጠመቀው ይገባል ይሻልኩ ክር ተገሳለኝ ከዛ ገባን። ለሊት ያው ቪዲዮዎቹ ላይ እንደነበሩት ተጠማኩኝ። ከዛ በቃ ህይወቴ ማኖር ጀመርኩ። ግን ስኖር በድብቅ ነው። ያው እንግዲህ እንደተከታተል ሆነው እጅግ በጣም ደስ ይላል። እና እፎይን ተከተለ እፎይን ሰምተው የተቀየሩ ልጆች ናቸውና የእፎይ ፍሬዎች ናቸው። እፎይ እንደኔ እንደኔ ቢሞትም ምንም ቢሆንም ምንም ቢሆንም አይቆጨውም ለምን? ብዙ እሱን የሚመስሉ ልጆችን ተክቷል። ብዙ ከአለማመን ወደ ማመን ያመጣቸው በጣም እጅግ በጣም ብዙ አሉ። እንዲህ ሚዲያ ላይ ወጥቶ የተናገሩት ናቸው። እና እነዚህ ያልተናገሩት ደግሞ አለ። ውስጥ ላይ ጥርጣሬ ራሱ ማሳደር በራሱን ራሱን በቻለ ራሱ ሌላ ነገር ነው። እና ጥርጣሬ ሲያድር ይሄ ነገር እንዴት ነው ከቁርአን አንጻር ቁርአን ላይ እንደዚህ አለ እንዴ ብሎ ራሱ መጠራጠር በራሱ ራሱ በጣም ትልቅ ነገር ነው፣ እና ያንን ነገር ደግሞ ያደረገው እፎይ ነው። አዲስ ነገር አምጥቶ ሳይሆን የተጻፈውን ነው ያነበበው። እና ይህንን ነገር በማድረጉ በጣም በጣም በጣም ሊመሰገን ይገባዋል። በጣም ትልቅ ነገር ነው ያደረገው። እና ደግሞ በቲክቶክ ላይ ኦርቶዶክስንም ብለው ስማቸውን ቀይረው እና ደግሞ ገብተው የሚወያዩ አሉና፣ በቃ ተቀየር ያለውኝ ወደ እስልምና ሂጅ አለውኝ ምናምን ምናምን የሚሉ ልጆች አሉ እና እነሱን ልጆች ደግሞ ተከታትለን እንመለስ። ከዚህ በፊት ብዙ እንትን አልነበረኝም ብለው ነገር አልነበረኝ፣ ላይፌም ጥሩ አልነበረም። ብዙ ኦርቶዶክስ ወደ ኦርቶዶክስ ነገር ነበርኩኝ፣ ወደ ኦርቶዶክስ ነገር ነበርኩ

ዳኒ እንዴት መጣልህ? መጠየቁ አይ፣ ዳኒ እኮ ተንኮል ከጀመራችሁ፣ ኧረ ሰሞኑን ተንኮሉን የምናየው እሱ ቤት ነው። አንድ ተቻለም ሰሞኑን ማለት ጥሩ ጥያቄ ነው። ዝም በሉ እንዳታባዙ። አሁን በጣም ብዙዎች አሉ፣ እንግዲህ ይመጡልሃል። ኢየሱስ አሁን ዮናስ እየተናገረ አይገርምም። በጣም ይገርምሃል። ራሱን በራሱን የሚያስከብር አምላክ ሰ የለ ነው። ትግል የሚያደርጉት ማለት ነው። እና ስለዚህ ድራማ እዛ ቤት በጣም እንደዚህ ነው። ላይክ አንድ ቪዲዮ እያየ የሆነ በላይቭ ከመግባት በፊትና እናየዋለን። ከፍተዋለሁ ተሳስታ ነብያችን ብላ ትጀምራለች ልጠይቅ እኮ ነው። ኦርቶዶክስ ላይ ነው ነብያችን ብላ ነው የምትጀምረው። ከዛ ነብያችን ተለና አይ፣ የእናንተ ነብይ ማለት ነው ትላለች። አስቧል ነብያችን የምትለው የኢየሱስ የእንግዲህ የሙስሊሙን ነብይ ነብያችን ብላ የምታወራው ማለት ነው። ኦርቶዶክስ ኦርቶዶክስ ብላ ገብታ ነው እንደዚህ ታውቃለህ። ኦርቶዶክስ ብላ ገብታ ማለት ነው። በጣም ሲል ድራማ ማለት ነው እንደ ፍሪ ማፈሪያዎች ናቸው። ራሳቸውን ችለው እንትን አይሉ። የትኛው ኦርቶዶክስ ነው መሐመድን ነብያችን ብሎ የሚጠራ? ማንም የለም የሚጠራ። ያው እንግዲህ እንደተከታተልን ነው። ለዛሬ ባይሳካላችሁም ሌላ ጊዜ በአዲስ በአዲስ ነገር አሻሽላችሁ ተምራችሁ ምናምን። ወለተ ሀና ብለው የሚገቡ አሉ እንዳየነው፣ ወለተ ስላሴ የሴት የክርስትና ስሞችን ለወንድ ስለማይሆን ወይም ደግሞ አስቀድማችሁ ጠይቃችሁ ይሄንን ነገር ፊክስ አድርጋችሁ ብትመጡ ቆንጆ ነው። ለድራማ እና በድራማ ሳይሆን እምነትን ማስቀየር የምትችሉት ትክክለኛውን ነገር ከሐዲሳችሁ፣ ከቁርአናችሁ ይሄ ይሄ ነው ብላችሁ አሳምናችሁ ነው እንጂ አንድ ሰው ስለተቀየረ እኔ ተቀየረ ያለው እንደዚህ ሆኛለሁ አምኛለሁ ያለው ምናምን ብሎ የውሻ ድራማ ስለተሰራ አይደለም። ትክክለኛውን እምነት ወደ ትክክለኛው እምነት የሚጓዘው ትክክለኛ የሆነ ሃይማኖት አስተምሮ ሲኖር ነውና ያንን ትክክለኛ አስተምሮ ደግሞ ጭንቅላትን ከፍቶ በስነ ስርዓት ማጤን ነው የሚጠበቅባችሁና አሁንም ቢሆን የቀራችሁ ሙስሊሞች፣ ከመናደር ከመበሳጨት፣ ወደ አልተገባ ነገር ከመሄድ መጽሐፋችሁን ገልጣችሁ አንብቡ። ውልል እወዳለሁኝ። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ስትገቡ Subscribe እና Like ያላደረጋችሁ አሁን Subscribe እና Like እንድታደርጉ በትህትና ጠይቃችኋለሁ። በሌሎች አስተማሪው ቪዲዮዎች እስከምንገናኝ ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ቆይልኝ። ከክርስቶስ ፍቅር ማን ይለየን? ክርስቶስ ፍቅር፣ ራብ፣ ስደት፣ መከራ፣ ጭንቀት፣ ፍራት፣ ሴፍ፣ ማን ማን ይለየን ይችላል?